በሳምቱ ተመልሻለሁ። እንዴት ናችሁ? የግድሜ ርዕስ ግዕዝ አንማርም። አያሳዝንም ወይ? በግዕዝ ስምቅምቃች ግልጽ ማሳያ ነው። ይህ የእናንተ ውድቀት ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘቅጦ ወር ደረፈው የተንቆላ ለቃ የሴራ ቀማሪ አንፈልግም ጭራሽ ቂስ አስተማሪ አንፈልግም ጭራሽ ቂስ አስተማሪ ዘማሪ ደብተራና ቀሲስ ስልጣን ተገን አርገህ ምንም ብታረግ ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሩስ መች መቻል አብሮ ለመኗናር በመለስ ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት፣ በበደል ተረቀፍ በየግፍ በየዘመኑ ቢወሰንብን ያገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተዝ እናስተምር በግድ ካላችሁ ክልሉም ችኮናል እንኳን እንኳን ገዛችሁ ክልሉም ችኮናል እንኳን ገዛችሁ የእምነቶችን ቁንጮ እስላምን ይዘናል። ሁለት ሶስት ሳንል በአንድ አምላክ አይምናናል። መታታችሁ እንጂ ምን ይቀርብናል። በዚህ ከቀጠሉ በቋማቸው ሰንተው በጀርባ ተማክረው ሴራ ሸፍት ሰርተው ሙስሊሙ ተገዶ አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ከርሳቸው እንዳይጎልጊስና ደብተራ ከአሁን ሃሳባችሁ የስራ ፈጠራ ከእንግዲህ ሙስሊሙ አይችልም መሸከም እ ፍጹም አትድካም፣ ይልቅስ በጊዜ አይምሮህን ተከፍ። በጊዜ በግፍ የወረስ ነው ተረግፎ አላለቀም፣ ከውብ ህዝባችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል፣ ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የኮተት የሽርክን ዛዝላ፣ የተንኮል የክፋት የበደል ቅሪላ፣ አንሸከምም በደጋም በቆላ ግዝ የሚባል ጉድ መተትም ጥንቆላ እኛ ከእንግዲህ በኋላ እኛ እንቀበልም። ከንግዲህ በኋላ ሰላም አለይኩም ተክቢር። እሺ እንግዲህ ይህንን ንባብ ሰምታችሁታል። በእርግጠኝነት እቺ ህፃን እንዳልጻፈችው ግልጽ ነው። ግን ይህንን ግጥም አንድ በአንድ ማየት ይጠበቅብናል። ስለዚህ ይህንን ግጥም ከመጀመሪያ ጀምሮ እያንዳንዱ ነገር እያነሳው የምናገረው ነገር አለ። ስለዚህ ይህን ቪዲዮ እስከ መጨረሻው እንድታዩት አጥብቄ ይጠይቃችኋለሁ። እንግዲህ መጀመሪያ ላይ ግልጽ ማሳየ ነው። ይህ የእናንተ ውድቀት ለካ ተረት እንጂ የላችሁም እውቀት የሚለው እንግዲህ ቤተ ክርስቲያን ራሷ መታ ግዕዝን ተማሩ ግዕዝ ያስፈልጋችኋል ብላ አይደለም የመጣችሁ የትምህርት ሚኒስቴር በራሱ ግዕዝ የኢትዮጵያ አንዱ ቋንቋ በመሆኑ ምክንያት ግዕዝን እንደሌላው ቋንቋ እንደ አማርኛ፣ እንደ ኦሮምኛ አንድ ትምህርት ተደርጎ ቢሰጥ ብዙ እውቀት ያገኝበታል ሰው ምክንያቱም በግዕዝ የተጻፉ ብዙ መጽሐፍት ስላሉ አንደኛም፣ በሱም ምክንያት ሰዎች ይህን ቋንቋ ቢማሩት መልካም ነው የሚል አመለካከት ስላለ ስለዚህ ግዕዝን በትምህርት ቤት ደረጃ ይሰጥ ሲባል ቤተ ክርስቲያን ላይ መጥቶ እውቀት የላችሁም ለካ ተረት ነው ብሎ መናገር በጣም ያሳዝናል። ሌላው ያ ለብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው የሚል ስንኛ አለ ውስጡ እንግዲህ ለብዙ ዘመን ሀገር የዘረፈው ማን ነው ሀገር የዘረፈው ማን ነው ተብሎ በግጥም ውስጥ የተጠቀሰው እንግዲህ ቄሱ ዘማሪው ካህናቶች እንደሆኑ ወደታች ተጠቅሷል እናየዋለን በደንብ ስለዚህ ለብዙ ዘመን ሀገር ሲዘርፍ እንጂ ምንም ግዝፈት የለውም በፊኛ ውስጥ እንዳለ አየር በቃ የፊኛ አይነት እንደ ፊኛ ባዶ የሆነ ነገር ነው እንጂ ሀገር የመዝረፍ እንጂ ሌላ እውቀት የለውም ይሄ ወይም ደግሞ ይሄ ግዕዝን የሚያውቀው ማህበረሰብ እንደዚህ አይነት ሰው ነው የሚል ስንኝ ተቀምጦበታል። በጣም እኮ ነው የሚያሳዝነው። ሌላው የተንኮል አለቃ የሴራ ቀማሪ አንፈልግም፣ ጭራሽ የቄስ አስተማሪ። ተመልከቱ፣ እንግዲህ አሁን እዚህ ጋር የተንኮል የሴራ ቀማሪ ተብሎ የተቀመጡት ካህናት ቀሳውስት ናቸው። ተንኮልና ሴራ ደባ ነው ስራቸው። ስለዚህ እነዚህ ሰዎች እንዲያስተምሩን ጭራሽ አንፈልግም ይላል። ሲጀመር ካህናት ቀሳውስት ትምህርቱን ያስተምሩ ተብሎ ተነግሯሉ። ትምህርቱን አካዳሚካሊ በትምህርት ቤት ደረጃ ይሰጥ ተባለ እንጂ ቤተክርስቲያን ግዕዝን ልታስተምር ትመጣለች ተባለ ወይ? ወይም ደግሞ የቤተክርስቲያን መጻሕፍት በትምህርት ቤት ውስጥ ይሰጡ፣ እነዚህ መጻሕፍቶች በትምህርት መልኩ ይሰጡ ተብሏል ወይ? ቋንቋውን ተማሩ የተባለው እንጂ፣ እንግዲህ ካህናትን ቀሳውስትን የሚያሰድብ ነገር ምን እንዳሉ አልገባኝም። ይህንን ነገር ስሰማው በጣም የተሰማኝ ከፍተኛ የሆነ ጥላቻ እንዳለበት እንጂ ይህንን የጻፈው ሰው በጭራሽ ትምህርት ተማር ተብሎ ጥያቄ የቀረበለት ሰው የነገሩን ምንነት ትቶ ቤተክርስቲያንን በዚህ ያህል ደረጃ እና የቤተክርስቲያን አገልጋይን መዝለፍ፣ መሳደብ ለዚያውም በህፃናት አንደበት ወጥቶ እንኳን በራሱ አምኖ ተቀብሎ ሳይሆን በህፃናት ላይ አድሮ ህጻናትን በጣም ጥላቻ የሚያስተምር ሌላውን ወገን በጣም እጅግ አድርጎ የሚሰድብ በጣም ያሳዝናል። ሌላው ጊዜ ግጥም ውስጥ ከተጻፈው ነገር ደብተራና ጠንቋይ፣ ቀሲስ፣ አስተማሪ እነዚህ ሰዎች እኛን እንዲያስተምሩን በጭራሽ አንፈልግም። ሲጀመር እነዚህ ብቻ እሺ፣ እንቀጥል። ግፍ በየዘመኑ ቢወሰንብንም የሀገር ፍቅር ይዞን ችለናል ሁሉንም የት ነው ግፍ የተፈጸመው? አሁን እንግዲህ እየተነሳ ያለው እዚጋ እንግዲህ ግጥሙ ሙሉን ክርስቲያኑን እና ቤተክርስቲያንን እና አገልጋዮቿን ስለሆነ እንግዲህ ያው ግፉ ተፈጸመብን ተብሎ የተቀመጠው እዚጋ እንግዲህ በቀሳውስቱ ወይም በካህናቱ ወይም ደግሞ በክርስቲያኑ ነው ማለት ነው የተቀመጠው። የቱ ጋ ነው ግፍ የተፈጸመው? እውነት ለመናገር ኢትዮጵያ ውስጥ እስልምናና ክርስትና የቱን ያህልስ ግጭት ላይ ደርሰው ነው? በዘመናችን በተለይ ከዚህ በፊት ይነሳም እንደ ታሪክ ከተባለት የነግራይ መሐመድ ታሪክ ነው የሚነሳው። በጣም የነሱ ታሪክ ቤተክርስቲያን ላይ እስቲል ጠባሳው ያለ ቤተክርስቲያንን በጣም የጎዳ ያቃጠለ ታሪክ ያለበት ነው። ይነሳም ያለፈው ቢባልም ማለት ነው። ስለዚህ ግፍ በየዘመኑ በጣም ተወስኖብናል። የሀገር ፍቅር ይዞን ነው እንጂ እኛ ከብዶናል የሚል ነገር ስንኝ ውስጥ ተቀምጧል። የቱ ጋር ነው ግፍ የተፈጸመው? እውነት ለመናገር በሀገር ደረጃ የቱ ጋ ነው እንደዚህ አይነት ነገር የተደረገው? እዚህ ቦታ ላይ ቤተክርስቲያን እንዳደረገችው የቤተክርስቲያን አገልጋዮች እንዳደረጉት ግፍን እንደፈጸሙባቸው ለሀገር ብለው እንጂ ሌላ ውሳኔ እንደሚወስኑ ተቀምጧል። ይቀጥላሉ። እራሳችን መተት እናስተምር በግድ ካላችሁ ክልሉም ችኮናል። እንኳን ግዕዛችሁ መተት እናስተምር ማለት ምን ማለት ነው? እውነት እኮ በጣም ያሳዝናል። ቋንቋ ተማሩ ለተባለ ለተነሳ ነገር መተት ካላችሁን እንኳን አይደለም ግዕዛችሁ ቀርቶ ክልሉ ራሱ ሰልችቶናል የሚል ነገር ተቀምጧል። አሁን ምን ያገናኘዋል? አሁን ለው ቋንቋ ተማሩ ተብሎ ከተነሳ ነገር ጋር ግዕዝን አንስቶ እንኳን ግዕዛችሁ ልንማር አይደለም ክልሉ ራሱ እኛ በጣም በቃ አሰልችቶናል አይነት ነገር ተነስቷል። እኔ በጣም ነው የገረመኝ። ይቀጥላል። መተታችሁ እንጂ ምን ይቀርብናል? ይላል ቀጠል ብሎ ታች ደግሞ ይህንን ነገር ብንወጣ ወይም ብንትዎ ባንማረም የሚቀርብን መተታችሁ ነው እንጂ ምንም አይቀርብንም። ክልሉን ጭምር ብንትዎ የሚቀርብን መተታችሁ ነው እንጂ ምንም አይቀርብንም ይላል። የት ነው በቤተ ክርስቲያን ደረጃ መተት ተደርጎ የተደረገባችሁ? ወይም ደግሞ ቤተ ክርስቲያን በዚህን ያህል ደረጃን እንድትተቿት እንድትጠሏት ምን አድርጋባችሁ ነው? እውነት ለመናገር ምንስ እስልምና ላይ ሙስሊሞች ላይ ምን አድርጋ ነው ቤተክርስቲያን የዚህን ያህል ጥላቻ? በጣም ያሳዝናል። ይቀጥላል እንደዚህ ይላል፣ በዚህ ከቀጠሉ ሙስሊሙ ከእንቅልፉ ይነቃል፣ አዲስ የትግል ስልት በቅጽበት ያጸድቃል ይላል። ተመልከቱ። ግዕዝን ተማሩ ከተባል እኛ ደግሞ ትግል እንጀምራለን እንነሳለን፣ ከእንቅልፋችን ነቅተን አዲስ የትግል ስልት ፈጥረን አይ ቲንክ አዲስ የትግል ስልት የሚለው ነገር ከዚህ በፊት የሆነ የሚታገሉበት ነገር እንዳለ የተሰማኝ ይህን ነገር እንዳይኖር እንዲጠፋ የሆነ የሚታገሉለት ነገር እንዳለ እንዲሰማኝ አድርጎኛል። ምክንያቱም አዲስ የትግል ስልት በቅጽበት አጽድቀን ወደዛ እንገባለን ግዕዝን የምንማር ከሆነ የሚል ነገር አንስተዋል። እውነት ይሄ በጣም ከፍተኛ የሆነ ጥላቻ ነው፣ ቋንቋን ለእውቀት የሚሆንን ነገር ተማሩ ማለት እንኳን እኮ ግዕዝን አይደለም የራሳችን የኢትዮጵያውያን ቋንቋ የሆነውን የሌላ ሀገር ቻይንኛ፣ ስፓኒሽ፣ ፍራንስ፣ የጀርመን ቋንቋዎችን ሰዎች ይማራሉ። ቋንቋ እንደው ለእውቀት ለመግባቢያ እንጂ ሌላ የተለየ ነገር የሚያመጣው ነገር የለም በሰዎች ላይ። እኔ እንጂ አይሮን ነው ብቻ ይቀጥላል፣ እንጨርሰው። እስከ ዛሬ ቻለ፣ አሁን ግን ይበቃል። ከእርሳቸው እንዳይጎደል ቄስና ደብተር ይል የትኛውን የካህናትንና የቀሳውስትን ከርስ ለመሙላት ነው ግዕዝ እናንተን ተማሩ የሚባለው ወይስ ምን? እኔ እንጃ። እኔ ይህንን እንደው ለማብራራት እንኳን የሚከብድ ምን አይነት ጥላቻ ከርሳቸው እንዳይጎልባቸው ነው ይህንን ነገር የሚያደርጉት። እኛን ግዕዝ ተማሩ። አንተ ግዕዝ ብትማር፣ አንቺ ግዕዝ ብትማሪ ለካህናትና ለቀሳውስት ምናቸው ነው? ደሞዝ አትከፍላቸው፣ አታኖራቸው፣ አትገብርላቸው። በጣም እኮ ነው የሚያሳዝነው የእውነት በጣም በጣም እኔ እንጃ ምን አይነት አመለካከት እንዳለው ይህንን ግጥም የጻፈ ሰው። ይቀጥላል በግፍ የወረስነው ተራክፎ አላለቀም፣ ከውብ ህዝባችን ላይ ጨርሶ አላለቀም ይላል። ምንድን ነው በግፍ የወረሳችሁት ከቤተ ክርስቲያን በግዕዝ የተነሳ ከሌላም ነገር ላይ ከቤተ ክርስቲያን በግፍ የወረሳችሁት ነገር ምን አለ? ህዝባችሁ ላይ የተጫነ ወይም ደግሞ ሙስሊሙ ማህበረሰብ ላይ የተጫነ በግፍ የተደረገ ምን ኖሮ ነው እስካሁን ከላያችን ላይ የተደረገብን ግፍ አላለቀም የሚያስብል እስልምና ወደ ኢትዮጵያ ሲገባ እኮ በሰላም ተቀብለው ከገዳዮቻችሁ የተቀበሏችሁ ኢትዮጵያኖች አልነበሩም ወይ? ግፍ የሚያስብል ነገር እንደው እዚህ ጋር ምን አለው? በሰላም አደለው የሚኖረው ሙስሊምና ክርስቲያኑ? ይህንን ያክል እንደዚህ የሚያስብል ቋንቋ ተማሩ በመባሉ ምክንያት ይህን ሁሉ ነገር የሚያስነግር ነገር አለው? እውነት ለመናገር ተመልከቱ። የእናንተ ጥላቻን መሸከም ከብዶናል ሀገሪቱ እንዳትፈርስ መቻል ተስኖናል፣ ይላል ተመልከት። አሁን ሀገሪቱ እንዳትፈርስ ነው እንጂ አሁን ግን፣ በቃ ንግስ ተማሩ ካላችሁን እስከ ዛሬ ያደረጋችሁን ነገር እንኳን ሰልችቶናል። እንዳትፈርስ ብለን ነው እንጂ ሀገሪቱ እኛ፣ በቃ ተስኖናል፣ እናንተን መቻል፣ ጥላቻችሁን። በቃ የትኛው ክርስቲያኑ እስልምናን አሁን በተናገራችሁት በጻፋችሁት ልክ የሚጠላው የትኛው እንዶ ክርስቲያኑ እንደው በዓላት እንኳን ሲደርሱ እንኳን አደረሳችሁ የሚለው ክርስቲያኑ አይደሉይ። እውነት ለመናገር የእስልምና ተከታይ የሆኑ ጥቂት ሰዎች በስተቀር የክርስቲያን በዓል ሲደርሱ እንኳን እንኳን አደረሳችሁ ማለት እንኳን አይፈልጉም። ይሄ መብታቸው ሊሆን ይችላል። ግን ክርስቲያኖች ግን በጭራሽ ይህንን ነገር አያደርጉም። እንደሁም ብዙ ሰዎች ቪዲዮ ሲሰሩ ለም እንዲት እንኳን አደረሳችሁ ለምትላላችሁ እነሱ ቋይሉ ምና የሚሉ ቪዲዮዎችን አይቻቃለሁ። ግን ያ የሰዎች ፐርሰናል አመለካከት ነው። በሰላም ለሚኖሩ ሰዎች ለጎረቤት ሙስሊም ቢሆን የእሱ የደስታ ቀን እንኳን ደስ አለህ እንኳን አደረሰ ማለት በጣም ናይስ መልካም ነገር ነው። አለማለት ግን ከፈለግህ መብት ነው። ሙስሊም ሆነ ግን እዚህ ጋር በዚህን ያህል ደረጃ ሀገር እንዳትፈርስ እንጂ የእናንተ ጥላቻ ታክቶናል፣ ሰልችቶናል ብሎ መናገር በጣም ያሳዝናል። በጣም እጅግ እጅግ ያሳዝናል። እውነት ለመናገር ይሄ በጣም የጥላቻ ንግግር ነው። በጣም የጥላቻ ንግግር ይቀጥላል እንኳን አዲስ ነገር ተጨምሮ ሌላ የመተት የኮተት የሽርክ እንዛዝላ የተንኮል የክፋት ቅሪላ ይላል። እንኳን አዲስ ነገር ይሄንን ግዕዝ የሚባል ጨምራችሁብን አይደለም ከዚህ በፊት የነበረው መተታችሁ፣ ተንኮላችሁ እንኳን ሰልችት ሆናል። አይደለም ግዕዝ የሚባል ጉድ መተታም፣ ጥንቆላ ጨምራችሁበት አይደለም። እንዲሁም በጣም ሰልችት ሆናል የሚል ነገር በግጥሙ መጨረሻ ላይ ግዕዝ አንማርም፣ በግድ ትማራላችሁ ካላችሁን እንኳ አዲስ የትግል ስልት ፈጥ እንታገላችኋለን የሚል ከዚህ ውልቆ እኔ በጣም እንደው ለመናገር ራሱ እውነት ያሳፍራል። የእውነት ያሳፍራል። በዚህ ደረጃ ሰዎችን ለጥላቻ ማነሳሳት ሕፃናት ላይ ተጠቅሙ፣ በሕፃናት ላይ እንደዚህ አይነት ነገሮችን በጣም ጥላቻ እንዲይዙ ማድረግ ግዕዝ የምትማሩት ለሌላ ነገር ነው። እናንተን ከሃይማኖት ሊያስወጧችሁ ነው ግዕዝን እንድትማሩ የሚፈቅዱላችሁ ብሎ መናገር በጣም ያሳዝናል። በዚህን ያህል ደረጃ ቋንቋ መማር እኮ ምንም እኮ የሚጎዳው ነገር የለም። እንደው በዓለም ላይ እንደው በጥናት ሲታይ በጣም ብዙ መተት ወይም ደግሞ የጥንቆላ ስራ ይሰራባቸዋል ተብሎ ከተጠኑ ቋንቋዎች የመጀመሪያው አረብኛ ነው። ግዕዝ እንደውም በተርታ የሚቀመጥ እንኳን ላይገኝ ይችላል። እውነት ለመናገር ግን አንድ ክርስቲያን ግዕዝን መማር ግን ለእሱ እውቀት እንጂ ምንም ከዛኛው ነገር ጋር የሚያያይዘው ከመተት ጋር ከመጥፎ ከጥንቆላ ነገር ጋር የሚያያይዘው ምንም ነገር የለም። ቋንቋውን ግን መማር በጣም ናይስ ነገር። ይሄ ግጥም እንኳን የተጻፈበት ቋንቋ አማርኛው፣ እነዚህ ፊደላት ዘጠኝ ፊደላት ብቻ ነው የአማርኛ ፊደላት ያሉት በነዚህ ፊደላት ውስጥ ወይም የአማርኛ ፊደላት ተብለው የሚታወቁት ዘጠኝ ብቻ ናቸው። ሌሎቹ ቀሪዎቹ የምታውቋቸው በሙሉ የግዕዝ ፊደላት ናቸው። ቁርአን በአማርኛ ተጽፎ የምናነበው ሌሎች ሰዎች የሚያነቡት እናንተም ጭምር የምታነቡት በአማርኛ የተጻፈው ከዛ ከመጽሐፉ ውስጥ ካሉት ፊደላት ውስጥ ዘጠኙ ብቻ ናቸው የአማርኛ ፊደላት፣ ሌላው እንዳለ የግዕዝ ነው። ስለዚህ የግዕዝን ፊደላት እየተጠቀምክ የምትፈልገውን መልእክት እያስተላለፍ ግዕዝ አንማርም ለሚለው ጥላቻ መስረት እጅግ በጣም የሚያሳፍርና የሚያሳዝን ነገር ነው። ለዛውም በዚህን ያህል ደረጃ ሰው እኮ የፈለገውን ቋንቋ መማር የፈለገውን አለመማር ይችላል። ሌላ ሀገር ድረስ ሄዶ ሰዎች እኮ ከፍለው እንግዲህ ብዙ ኢትዮጵያ ላይ እንደምታውቁት ብዙ የቋንቋ ትምህርት ቤቶች አሉ። ፈረንሳይኛ የሚያስተምሩ፣ ጀርመንኛ፣ ቻይንኛ፣ ስፓኒሽ የተለያዩ ቋንቋዎችን የሚያስተምሩ ተቋማት አሉ ኢትዮጵያ ውስጥ። የሌላ አገር ቋንቋ እንኳን መጥቶ ይማራል ሰው። ያንን ያህል በጣም የሚያስገርም ነገር አይደለም። የግዕዝ ቋንቋ ደግሞ በጣም ብዙ ነገሮች የተሰሩበት ትልቅ አውሮፓ ውስጥ እንደነ ጀርመን ያሉ ትልቅ እ በርሊን ዩኒቨርሲቲዎች ውስጥ ጭምር የሚሰጥ በዲግሪ በፒኤችዲ ደረጃ የሚሰጥ ቋንቋ ነው። ለምን ምን ያክል መጽሐፍት እንደተጻፉበት ስለሚታወቅ ምን ያህል ጥቅም ያላቸው ነገሮች በግዕዝ እንደተጻፉ ስለሚያውቁ እነሱ እንኳን እዛ ደረጃ ርቀት ሄደው ግዕዝን ያስተምራሉ ይማራሉ። ብዙ ብዙ ብዙ መድኃኒቶችን ከግዕዝ መጽሐፍት ላይ ወስደው ብዙ መድኃኒቶችን ጀርመኖች ይሰራሉ። ይሄ በጥናት ያለ ጎግል ብታደርጉ የምታገኙት ነገር ነው። ስለዚህ ይህንን ቋንቋ መማር ምኑ ላይ ነው ክፋቱ? የዚህን ያህል ለትግል እንወጣለን፣ መተታሞች ናችሁ እኛ ከርሳችሁን አንሞላላችሁ ቄስና ደብተራ ማየት አንፈልግም የሚያስብል ምን አይነት ነገር ተገኘ? ይህንን ያክል ርቀት ሄዶ በሕፃናት ላይ ጥላቻን እንዲዘሩ ማድረግ ለዚውም በራሱ ወጥቶ እኮ ያሰው እኮ ይህንን እኮ መናገር እኮ አንድ ነገር እኮ ነው። ህፃናት ልጆች ላይ እንደዚህ አይነት ጥላቻ መዝራት ነገ ሀገርን ይረከባሉ ተብሎ የሚታሰቡ መልካም ነገርን ይዘው እንዳያድጉ ማድረግ በራሱ በጣም ትልቅ ጠንቅ ነው ለሀገር። እጅግ የሚያሳዝን አንድ እግዚአብሔርን አውቃለው ወይም ደግሞ ማመልከው አምላክ አለኝ ብሎ ከሚያስብ ሰው እንደዚህ አይነት ነገሮችን ማየት እጅግ ያሳዝናል። በሌላ መልኩ እኮ ሄዶ ግዕዝን ላለመማር ምክንያቶች ደርድሮ ማስቀመጥ እኮ ሊኖር ይችላል። ግዕዝን በቃ እኔ ልጆቼን ማስተማር አልፈልግም በዚህ በዚህ በዚህ በዚህ ምክንያት እኮ ብሎ መተውኩ ይቻላል። ግን ወጥቶ በዚህን ያህል ደረጃ ለትግል እንወጣለን፣ የእናንተን ከርሳን ሞላ ቄስና ደብተራ ማየት አንፈልግም፣ ሀገር እንዳትፈርስን የቻልናት ይሄንን ያክል በቤተ ክርስቲያን ላይ ጥላቻን መዝራት እጅግ በጣም የሚያሳዝን ነገር ነው። እኔ አረብኛ ቋንቋ ብችል በጣም ዕድልኝ ነው። ብዙ መጽሐፍቶችን ለማንበብ ይረዳኛል። ግዕዝን ባቀው ብዙ መጽሐፍቶችን ለመማር ይረዳኛል። እንግሊዝኛ ማወቄ ብዙ ነገሮችን እንዳነብ ይረዳኛል። ሌላ ምን ክፋት አለው? እናንተ የቤተክርስቲያንን መጽሐፍት እያነብባችሁ ሚዲያ ላይ ወጥታችሁ እንዲህ ትላለች ቤተክርስቲያኗ እንዲ እንዲ እንዲህ ብላችሁ ታውሩ የለ ወይ? በጣም እኮ ነው የሚገርም እኮ ይህንን ያክል ጥቅም ያለውን እውቀት የሆነ ነገር እንደው ላንተ ይህንን ሰው ለጻፉ ባይጠቅሙ እንኳን ለእውቀት እንኳን ማወቅህ በራሱ ሌላ ነገር በህይወት ላይ መጨመር ራሱ ሌላ ትልቅ ነገር ነው። ኒውትራል ሆኖ መኖር ይቻላል። ግን በዚህን ያህል ደረጃ ጥላቻ መዝራት ይሄ ሙስሊሙን ለማውደም የመጣ አይነት ነገር አድርጎ በዚህ ደረጃ መናገር እጅግ የሚያሳዝን ነው። እኔ በጣም ነው ያዘንኩት። ምናልባት አንዳንድ የሙስሊም እምነት ተከታዮች አንዳንድ ነገሮችን ብሏል። ከዛ ውስጥ እስኪ አንድ ቪዲዮ ላያሳያችሁ። ይህ ቋንቋ ነው ከክርስትና ሃይማኖት ጋር ምን አገናኘው? አረብኛም ለዛ ለዛ እኮ ብስምላ የምንለውን ወይም አሰላም አሌይኩም የምንለውን የሃይማኖት ጉዳይ ነው ካልነው እኮ መተርጎም ቀላል ነው። ግን ያ አይደለም እንደ አረብኛም ቋንቋው ይሄኛውን መጠቀም ይቻላል ምንም የክርስትናውን ወይም የቤተ ክርስቲያንን የሚያስተምረውን ትቶ ደህና አደርክ፣ እንደምን፣ እወድሃለሁ የሚለው ለምን አይለምድም? ምን ማለት ነው? ግዝ በሃይማኖት ብቻ መጣ? እኛ የአረብኛ ቋንቋ ጀነት ያስገባል እንል የለ እንዴ? አላህ ፊት በአረብኛ ቋንቋ ነው የምንጠየቀው እንል የለ? ለምን ወንጀል አልሆነም? አያችሁ፣ ይሄ የእስላም ጥያቄ አይደለም። አንዘሴማስ ዛ ዛት ላንጉጅስ የመለመኛ ፈረንሳይኛ፣ ቻይንኛ ግራ እያጋባን የአገራችን ሀብት የሆነውን ምስጢራዊ የሆነውን ግዕዝ ጀርመንና አሜሪካኖች በፋይዶላር እያስከፈሉ እያስተማሩ ዛሬ እኛ አገር ላይ እንዴት ነው ወንጀል የሚሆነው? ለምንድነው ምሁር ከሆኑ ጀርመኖችና አሜሪካኖች ማን ነው የፈቀደላችሁ? ተብሎ ማይጠየቀው የእኛ ሀብት እኮ ነው ይሄ ነው። ስለዚህ ሀብታችን ነው ግዕዝ ኩራታችን ነው የሁላችን ነው። አለም ለምንድ ነው ጀርመን ለምንድ ነው ግዕዝ ቋንቋን በባችለር በማስትሬት የምታስተምረው? የዘረፉን የግዕዝ ቋንቋዎች ያሉበትን ምሁሮች የጻፉትን እስካሁን አልታወቀም። ከዚህ አንጻር ነውና ቀጥሎ፣ ኮሽን ካላችሁም አም ሬዲ። እንደ ተመለከታችሁት አንዳንድ ሙስሊሞች በዚህ ደረጃ እንደዚህ ሲሉ መስማት ደስ ይላል። ምክንያቱም ጥላቻን የሚዘሩ ሰዎች የእውነት ጥያቄያቸው ያ ሳይሆን ሌሎች ነገሮችን መዝራት ስለሆነ ሃይማኖትን ከሌላኛው ሃይማኖት ጋር የማነካካት ጥሩ ያልሆነ ስሜት እንዲሰማው የማድረግ እንጂ እውነተኛው ነገር ያ እንዳልሆነ የሚረዱ ደግሞ እንደዚህ አይነት አንዳንድ ሙስሊሞችን ስትመለከቱ ሁሉም ሰው የአይነት አመለካከት እንደሌለው ታያላችሁ። ግን አብዛኞቹ ግን ኮሜንት ላይም እንዳየሁት እንደጻፉትም ተመሳሳይ እሳቤ ያላቸው ደግሞ በጣም ብዙ ሰዎችም እንዳሉ አይቻለሁ። እውነት ለመናገር በግዕዝ የተጻፉ መጽሐፍት በዓለም ላይ በሺህ የሚቆጠሩ መጽሐፍት በጀርመን፣ በእንግሊዝ፣ በስዊዘርላንድ፣ በአውስትራሊያ በጣም በብዙ ሀገራት የኛ መጽሐፍቶች አሉ። እነዛ መጽሐፍቶች በጣም ሚስጥራዊ የሆኑ ነገሮችን ስለያዙ የሀገሪቱን፣ አይደለም የሀገሪቱን ለዓለም ቁልፍ የሆኑ ነገሮችን ስለያዙ ወስደው አጥንተው ከሀገራችን መምህራኖችን እናንተ በክፋት ያነሳችኋቸውን ቀሳውስትን፣ ሊቃውንትን ወስደው ቋንቋውን ተምረው አሁን እነሱ ያስተምራሉ የፈለጉትን መጽሐፍት እየተረጎሙ እያነበቡ የሚፈልጉትን ነገር ሚስጥራ የሆኑ ነገሮችን መድኃኒትን፣ ትልልቅ ነገሮችን ጨምሮ ከዛ እየወሰዱ ይሰራሉ። ግን ዛሬ ላይ እኛ ግዕዝ አንማርም፣ ግዕዝ ጠላት ነው እያልን የራሳችን የሆነውን ሀብታችን ራሳችን ኢትዮጵያውያን የሰራነውን ነገር በዚህን ያህል ደረጃ ስናቃልለው እጅግ ያሳዝናል። በጣም አዝኛለሁ። ብዙ ሰዎች ስሜት እንዳላቸው እረዳለሁ። ዞሮ ዞሮ ግን እንዲህ አይነት ጥላቻዎችን ባትዘሩ መልካም ነው። ሌላ ምን እንላለን? እግዚአብሔር ልቦና አይስጣችሁ። የዛሬ ቪዲዮ እንግዲህ ይህንን ይመስል ነበር። ሳምንት እስክንገናኝ ሰላም